እና አይ እኔ የምለው ይሄ ነገር እዚህ ፕሮሰስ ስንመጣ እንዴት ነው የተደረገው አካሄዱ፣ ምን ይመስል ነበረ እና የ ምንድን ነው ያለው ይሄ ጀነሳይደር ሽመልስ ምንድን ነበር ያለው፣ ቁማሩን ባህር ዳር ሄደን በልተናቸዋል ነው ያለው። ፖለቲካ ቁማር ነው ምናምን። እኔ በጣም የሚያሳዝነኝ ነገር ከነዚህ ከዚህ ከትሪፕሌን በሉት ከማዕዛም በሉ ከሰናይት በሉ ይሄ የአማራ እሌትነን ብለው እኛ ነን ኦን የምናደርገው ብለው የሚንቀሳቀሱት ማኒፕሌሽኑ ኮንፊውዝ ኮንቪንስ ቁማሩ የሚሰራው አማራ ላይ ነው ጠላታችን ላይ አንድ እርምጃ የለም አማራ ላይ ነው ይሄ ለምን መሰላችሁ፣ የምለው አንድ አመት ከዚህ በፊት አንድ አመት ይሆኗል። አይ ቲንክ አሁን አንድ አመት ይሆኗል። ትሪፕሌ አርቲክል ፖስት አድርገው ነበረ፣ በሁለት ሎየሮች የተጻፈ አርቲክል። እዛ ላይ የሚናገረው ዛሬ መግለጫ ሆኖ የወጣው ነው። ትንሽ ተቀብቷል፣ ኤዲት ተደርጓል፣ ነግራቸዋሉ። እዛ ላይ ምን ይላል? ኢንትረም ሪጅናል አድሚኒስትሬሽን ይምጣ ይላል በክልል እዛ ላይ ዲፍረንሱ የሚለው በአዴንም ፋኖ የሌለበት ግን ከማህበረሰቡ ከወረዳ ከዲስትሪክት ሌቭል የሚመጣ ይላል። ናምበር 1 ናምበር 2 ምን ይላል? በኢትዮጵያ ማዕቀብ በአገራዊ ማዕቀብ ላይ ኤሊቶች ይልና ኤግዛምፕል የሚሰጠው ኤሊቶቹ ልንገራችሁ ለማ መገርሳና ገዱ አንዳርጋቸው እነሱን የመሰሉ ኮት አንኮት በህዝብ ተቀባይነት ያላቸው የሀገሪቷን ጉዳይ ይወያዩ። አንድ አመት በፊት ነው ይሄ አርቲክል የተለጠፈው። ዛሬ ምን ይመጣል? ኦሪጂናል ትራንዚሽን ሶ በፊት በኒውትራል የተባለው በፋኖ ኮንትሮል የሚደረግ የአዲስ አበባ ጉዳይ ምን ተደረገ? ፓሴጅ ወይ? እኛ አይደለንም እኛ አይደለም ፓሴጅ ወይ ደግሞ አንድ ላይ ተደምሮ ነው። አጎራባች ክልሎች ጋር እና ከአዲስ አበባ ጋር ፓሴጅ ወይ ይሄ ሁላ ደም የፈሰሰው ወደ ትግራይ መሄድ የሚፈልግ ስለነበረ ነው እንዴ? ትግራይ አትሄድም ስለተባለ ነው አማራ? ይሄ ነው የዛ ዶኪመንት ክሪቲካል ፖይንቱ። የዛ ዶኪመንት ትልቁ ነጥቡ በምን በምን አውድ ውስጥ ነው ይሄ ችግር ይሄ ህልውና ትግሉን ይሄን ያለውን የኢትዮጵያ ውስጥ ያለውን ክራይሲስ በምን አውድ ነው የሚፈታው? እቺ ሁለቷ ነጥብ ነች፣ ሌላ ሁላ ማጣፈጫ ነው። የኢንተርኔትም ተጠይቋል፣ የአማራ ሕሉናም የአማራ ጀነሳይድ ሜንሽን ተደርጓል። ሁን ይደረግ እሱ ሁላ ማጣፈጫ ነው። መጀመሪያ መዋጥ እንድትችል አማራ ይሄንን አይዲያ መዋጥ እንዲችል ያቺ ማጣፈጫዋ ነች፣ መሸፈኛዋ ነች። መጠየቅ ያለበት አማራ ህልውና በኢትዮጵያ ውስጥ ህልውናዬ እዚህ ደረጃ ላይ ደርሷል፣ እየጨረሱን ነው፣ እየፈጁን ነው። ባህር ዳር ላይ መቀመጥ ምንድን ነው መልስ የሚያመጣው? ባህር ዳር ላይ የተቀመጠ ኃይል አይሻን ያድናታል ወይ? የሚቀጥለውን አይሻን ያድናታል ወይ? ይደርስላታል ወይ? አማራን ከዚህ አፓርታይድ ፋሽስት እና አፓርታይድ ስርዓት ቲንክ 15 20 ሚሊዮን አማራ ፖለቲካ ሪፕሬዘንታቲቭ የለውም ፖለቲካ መምረጥ አይችልም ኦን ማድረግ አይችልም። ይሄ ዘ ሶ ኮልድ ይሄ በኦሮሞ ብለው የሰሩት የመሰረቱለት ያልነበረ በታሪክም ያልነበረ በቲፒኤልኤፍ በሰራው አማራን ለማድከም አማራን ለማጥፋት አማራን ፖለቲካሊ ለማጥፋት በሰራው ስትራክቸር ውስጥ ክሬት ባደረገላቸው ውስጥ እዛ ላይ የፖለቲካ ሪፕሬዘንቴሽን እንኳ የለም። በዚህ አውድ ነው የአማራ ህልውና ይፈታል የምትሉት ወይ? መሬቱ ላይ ያለው ሪያሊቲ፣ ወረቀቱ ላይ አይደለም። ሶ አንተ ባህር ዳር ላይ ስለተቀመጥክ የአማራ ህልውና ይረጋገጣል። ቅድም እንዳልኩት የምን ፖለቲካል ኃይሎች ናቸው ኢትዮጵያን ኮንትሮል የሚያደርጉት? ምንድን ነው የፖለቲካ አንገብጋቢ የፖለቲካ ጥያቄው የፖለቲካ አሰላለፉ ምንድን ነው? ትናንትም፣ 50 ዓመትም፣ መጎ 40 ዓመትም፣ 30 ዓመትም፣ አምስት ዓመትም አንድ ነው አማራን የሚያጠፋ ፖለቲካል አላማ ያላቸው ፓርቲዎች ናቸው። ምንም አይዲያ አዝለው አልመጡም። የምንም የኢኮኖሚክ አይዲያ የላቸውም። ትርክታቸው፣ አይዲዮሎጂያቸው፣ ማኒፌስቶቸው ኤቭሪቲንግ የነሱ ኤግዚስተንስ ከኛ ማንነት ጋር ነው፣ ጥላቸው ማንነታችን በዛ አውድ ውስጥ በዛ ፖለቲካል ስትራክቸር ውስጥ ተቀምጠህ የምታገኘው ህልውና የለም። ሥርዓት ነቀል ለውጥ ነው የሚያስፈልገው ማለት እኮ መፈክር እኮ አይደለም። እንደ መፈክር እንደ ሃሽታግ አትመልከቱት። ስርዓት ነቀል ለውጥ ነው የሚያስፈልገው ቢኮዝ ስርዓታዊ ነው የኛ ህሉና ትግር ችግር ውስጥ የገባው ስርዓታዊ ነው፣ ሲስተም ነው። ዲዛይንድ ተደርጎ ነው ተሰርቶበት ታቅዶበት ትርክቱ አልቆ ህገ መንግሥት ወጥቶለት በዛ መንገድ ነው የኛ ህሉና እዚህ ደረጃ ላይ ደረሰው። የምትፈታውም ሲስተማቲክ ለውጥ ካመጣህ ነው ሰው ከቀየርክ አይደለም ወንበሩ ላይ። የኢትዮጵያ ፖለቲካ ትሬን ራይት ናው ትሬኑ የሚሄደው ሀዲዱ የወጣበት ሀዲድ አማራ ጀነሳይድ ነው፣ የአማራ መቃብር ነው። ሶ ኮንዳክተሩን ቀየርከው፣ ስሙን ቀየርከው፣ ዳስቲኔሽኑን ሃዲዱን አይቀይረውም። ሃዲዱ ወደ ጀነሳይድና ወደ መቃብርህ የሚወስድን ሃዲዱን አይቀይረውም። ይሄ ሰነድ የአማራ ጀነሳይድም የተለጠፈበት ቢሆን የተለያዩ ሀሳቦች ስለ ኢንተርኔት ስለምን ቢያወራ ሀዲዱ የጀነሳይድ ነው። ለምን ስርዓቱን አይነካም? በዚህ በዚህ በጀነሳይድ መዋቅር ውስጥ ሆነህ አማራ ህልውና እንፈልግ ማለት ቀስ በቀስ ጥፋ ማለት ነው። ያሉትን ይሰራሉ። ቅድም እንዳልኩ ትልቁ ችግር የሰው ልጅ ኮንቬንስ ማድረግ ቢ ኦቪየስ ፊት ለፊት ያለውን ነገር ነው። በፊት ይሄ ጀነሳይደር አብይ እንዲያረጋት እናንተ ዝም ብላችሁ አይ እናንተ ክሪቲኮች ናችሁ ሁሉ ጊዜ መቃወም አረተው እነና አምን ዘለቀ ነበር የሚወርዱብን፣ አይደለም የማይጠሩን ስም አልነበረም፣ አይደለም ደም መጣጭ የፖለቲካ ደንቆሮ ፖለቲካ ምንም ሀሁ የማይገባቸው እነሱ አውቀውት እነሱ አሁንም ሴም ፕሮፓጋንዳ መሽን ሴም ፕሮፓጋንዳ መሽን እየተጠቀሙ እና እንዳርጋቸው ጽጌ ይህን እየገፉ ነው። መቼ ነው የምንነቃው? መቼ ነው ክሊር የሆነ ፓት ዲማንድ ጥያቄዎች አርግን ወለፍ ዘለም ያላለ የአማራ አማራን ወክላለሁ የሚል ድርጅት መቼ ነው የሚናገረው? መቼ ነው ስፔሻል አቴንሽን ቱ ትግራይ የሚል ድርጅት ከአማራ ንቅናቄ ውስጥ ነቅለን የምናወጣው? ይሄ ሰነድ መሰረታዊ ሰነድ ነው። እገውስቱ ኮር እገውስቱ አ ጀኖሳይድ ይሄ የክልል ይሄ ስትራክቸር የሚቀጥል ከሆነ መጥፊያችንን የደመደምን ልክ ጅዊሾች ከናዚ ፓርቲ ጋር አብረው መኖር እንደማይችሉ አማራ ከኦነግና ከቲፒልፍ ጋር አብሮ መኖር አይችልም። እነዚህ ኃይሎች ካሉ የተመሰረቱበት አይዲዮሎጂያቸው የሚፈልጉትም እንደ ግብ የመጨረሻ ግባቸው የሚሉት እነሱ አማራን ማጥፋት ነው። በቃ ግባቸው እሱ እኮ ነው። የፖለቲካ ዓላማቸው እሱ ነው። ነግረውሃል ግልጽ አርገው አና ምን ያልከው አንተ ነው እና እናዳምጣቸው። የተከፈለው ዋጋ በጣም ሰቢር ነው፣ በጣም በጣም ብዙ ነው። ግን አሁን ከለቀቅናቸው የሚፈጽሙት እስካሁን የመጣንበትን ጀነሳይድ የህፃ ጨዋታ ነው የሚያስመስለው። በጣም በጣም በጣም የከፋ ነው የሚሆነው። በእንደዚህ አይነት የሁላ መስዋዕትነት ተከፍሎ በእንደዚህ አይነት አፔዝመንት ፖለቲካ የሚመለስ ጀነሳይድ የሚፈጽም ኃይል የለም አይኖርም። ራሱ ይሄ ስቴትመንት በአማራ ስም መለቀቁ ራሱ በጣም በጣም ዳሜጂንግ ነው። አማራ ፓሴጅ ወይ እየጠየቀ አይደለም። የህልውና ትግላችን ለፓሴጅ ወይ አይደለም። ስትታገል ግልጽ ማድረግ አለበት፣ ለጠላትን ማወቅ አለበት። ይሄ ስትራክቸር ባለበት ይሄ ስርዓት ባለበት ይሄ ህገ መንግስት ባለበት እሁን የሚሆን ህልውና የለም። ይሄ ሊያለማምዱን የሞከሩት ከአንድ አመት በፊት ያመጡት አይዲያ ሊያለማምዱን የመኮሩት፣ አሁን ፕራክቲካል ኮቴሽን ተደርጎ ፕራክቲካል የሚለው ቃል ሲ እስካሁን ስትታረድ፣ ስትገደል ፕራክቲካል ጥያቄ አይደለም የጠየቀው፣ ፕራክቲካል ሶሉሽን አይደለም ያቀረብከው እየተባልክ ነው የአንተ ሞት የአንተ መታረድ እንደዚህ በግፍ በዓለም ላይ ይሄ የተፈናቃዮች ነበር የሚሰበስበው ድርጅት በዓለም አንደኛ፣ ማፓቸው ላይ አንደኛ የወጣው ኢትዮጵያ ነው አንደኛ። ዙኑን ስታረጉት ዘጠና ዘጠኝ ነጥብ ዘጠኙ አማራ ነው። ይሄን የፈጸመበት ሥርዓት ነው የምታስቀጥለው አርዶ ሰውነትህ እንዳይገኝ ሬከርዱ እንዳይኖር የሚያቃጥልህን ኃይል ነው፣ በፖለቲካ ተደራድሬ መፍትሄ አመጣለሁ ለህልውና እንዳትቀበር ያቃጠለህን መቀበርህን የሚጸየፍ እኔ የእኔ የሚሉት መሬት ላይ እንዳትቀበር እንኳን እናቃጥለው። ስትሞት እንኳን መቀበርህን የሚጸየፍህን ኃይል ነው የፖለቲካ ሶሉሽን አለህ ብለ ማህበረሰብህን የምታወናብለው። አንዱ በጣም ኮር ኮር የሆነ ኮንሰፕት ኔቨር አጌን ሲባል ኔቨር በቃ ከእንግዲህ ወዲህ በፍጹም ይህ አይፈጸምም የሚለው ዘ ሴንትራል ቱሉ የዛ ማዕከላዊው የሆነው ያ እንዳይሆን የሚያደርገው እሱን ደስስ ነው የፈጸሙትን ለህግ ማቅረብ ነው። ክልል ላይ ተቀምጭ እሱን አደርጋለሁ የምትል ከሆነ ከላይ ያሉት እያወቁ ነው። ይኸውላችሁ፣ ይሄ ሰነድ የተጻፈው በሚያውቁ ሰዎች ነው። ስፔሻል አቴንሽን ፎር ትግራይ ለጠየቁ ሰዎች ነው የተጻፈው፣ በሚያውቁ ሰዎች ነው። እኛም እናወራ ያለ ነው። አማራውን በቡድንም ብላይ እንደሆነ ከሆነ በአካባቢውነትም አይነ ተዘግቶ እንደሆነ አይንህን ከፈተው ጠይቅ። የአንተ አካባቢ ለብቻው እንደ አይላንድ ሆኖ የሚተርፍ አንድ አማራ የለም። ዳር እስከ ዳር ህልውናችን የተሳሰረ ነው፣ ኤቭሪ ሲንግል ዋን ኦፍ አስ። አካባቢህ፣ እምነትህ፣ የፖለቲካ አመለካከትህ የሚያድን የለም። አማራ አንገቱ አንድ ነው፣ የሚታረደውም አንድ ላይ ነው። የምትድንበት ቦታ የለም። መሬት ላለው ታጋይ ይሄን ማድረስ አለብን። በሱ ስም ነው ይሄ የሚደረገው። እውነት የይለፍ ለመጠየቅ ነው? አጠገቡ ያለው የወንድሙ ደም ሲደማ ያየው ያ ሁሉ ዋጋ የተከፈለው በጣም በጣም እኔ እንጃ በጣም መሰረታዊ የሆነ ነገር ነው ይሄ ዶክመንት ላይትሊ እንደተለመደው ውጅንብር ተፈጥሯል፣ ድራማ ይሰራልናል፣ አይደለም ቲክቶክ ላይ ከሌ ከከሌ ጋር ተጣላ፣ የከሌ ከሌ ሰደበ። እሱ ሁላ የአማራን ትግል ይሄ ልዕልና ያለውን ትግል አፈር ድሜ ለማብላት የተሰራ ነው፣ አፈር ድሜ ለማብላት ይሄ ለመስዋዕትነት የሚከፈልበትን የቲክቶክ መጫወቻ ለማድረግ በደማቸው ላይ ለማላገጥ ሆን ተብሎ የተሰራብን ነው በአክሲደንት አይደለም እንደዚህ የመጣው ቴክታክ ውሸትም ውነትም ስሙ አትሰናይት ውሸትም ውነትም የሚረጭበት ማወናበጃ ቱል ነው ብላለች ከኦገንጂ ፈሚሽን ፓወር ነው የሚያሳየው ባላቶ ቻ ስላወቁ ነው ቲክቶክን እንደ ፓወር ሃውስ የሚጠቀሙበት። ምክንያቱም ከፍተኛ የሆነ ግማሽ እውነትና ግማሽ ውሸት እየቀላቀሉ ዲስኢንፎርሜሽን መላኪያ ማለት ነው። ቲክታክ ውሸትም ውነትም ስም አትሰናይት የምትለው ውሸትም ውነትም የሚረጭበት ማወናበጃ ቱል ነው ብላለች። እሱን ካለች በኋላ ነው ሄዳ ተጎልታ ሁለት ሰዓት ያንኑላሽ ውሸት ስትለቀ የነበረው ወንድም ከወንድሙ ጋር እንዲታገጥ

ይሄ ነው ፖለቲካችን፣ እንደዚህ ጭቃ ውስጥ እንዲገባ ራሽናል ዲስከሽን እንዳናረግ ለመፍትሄው እንዳናስብ እሳት ውስጥ ተቀምጠን ስለ ዳመና እንድናወራ የተደረግነው ፕላንድ ነው። አመጣታችን፣ ውጅንብራችን ሆን ተብሎ እየተሰራበት ነው። እኛ ግን ፖለቲካሊ ነቅተን ያንን ማቆም አልቻሉም። እዚህ ደርሰናል። በደም እየተከፈለ ውይይታችን ምንም የማይመጣ አለቂ ትናንትና እዚህ ነኝ፣ ነገ እዛ ነኝ፣ ትናንትና ወዲያ እዚህ ነኝ ከአንተ ጋር፣ ነገ ከነገ ወዲያ እዛ ነኝ። አዲው የሞላበት ከከሌ ከከሌ ጋር ተጣላ፣ ሦስት ሺህ ሰው ተጎሉቶ ያዳምጣል። ምንድነው በጀርባ የሚሰራው? ይሄው ህልውና እየተሸጠ ነው። ደደብ መሆን ደግሞ ነፃ አያወጣህም። ጠይቅ። ኢግኖራንስ በታሪክ ሳላቅ ነው እንዲሆኜ ነው የታሪክ ተጠያቂነት አያወጣህም። የአማራ ህልውና ነው። ሌት ተቀን እንቅልፍ መንሳት ያለበት እሱ ነው፣ የሚፈሰው ደም ነው። እሱን በዘለቄታ ባለው መንገድ የማይፈታ ነገር የፖለቲካ ቁማር ነው፣ የኢንዲቪጁዋሎች የስልጣን መጫወቻ ነው። እከሌ እንዲነግስ እከሌ እንዲወጣ አይደለም፣ ህዝብህ ነፃ እንዲወጣ ነው። ያን ሁላ ወጣት በርታ እያልክ ደሙን ያፈሰሰው በዝምታ ዝም ብለን በአጭበርባሪነት የምናልፈው አይደለም።